ጤና ይስጥልኝ የአካኮ ቤተሰቦች እንዲሰነበታችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ በጣም ዛሬ እንግዲህ እንደተለመደው አንድ ጉዳይ ይዤላችሁ መጥቻለሁ ሰሞኑን እንግዲህ በማህበራዊ ሚዲያ እየተገለጸ ያለ አንድ ጉዳይ ያለ የታላቁ የአንጋፋው ደራሲና ጋዜጠኛ የገነነ መኩሪያ ወይም ሊብሮ ጉዳይ ነው። እንግዲህ እንደምናውቀው ገነነን በጣም ብዙዎቻችን እንወዷለን። እጅግ በጣም ጎበዝ ተንቀሳቃሽ ላይብረሪ ተብሎ የወጣለት አንጋፋ ጋዜጠኛ ነው። እውቀት በጣም ያለው ሰው ነው። በጣም የማስታወስ ችሎታው በጣም በቃ የሚደነቅ ሰው ነው። በተለይ ደግሞ በእግር ኳስ ላይ በጣም ብዙ የሚወራለት ታሪክ ያለው ሰው ነው እና የእሱን አሟሟት ዛሬ እንደገና ከሶስት አመት በኋላ ጉዳዩ እየታየ ይገኛል። ይህ የሆነበት ምክንያት ደግሞ ቤተሰቦቹና ወዳጆቹ ራሱን አጠፋ የሚባለውን ነገር አልተዋጠላቸውም እና ይህ ሰው እንዴት በእንደዚህ አይነት መልክ ራሱን ሊያጠፋ ይችላል የሚለውን ነገር አልተዋጠላቸውም። ልክም አይደለም፣ ራሱን አላጠፋም የሚለው ነገር አመዝኗል እና በወዳጆቹ በኩል ጉዳዩን ወደ ፍርድ ቤት በመውሰድ እንደገና እየታየ ይገኛል እና ይህ ጉዳይ እንግዲህ ከሶስት አመት በኋላ የተነሳበት ምክንያት ምንድን ነው? ምንም በቃ አሟሟቱ እጅግ በጣም ነው የሚያሳዝነው። ገነነ ፍትሀት እንኳን ያልተደረገለት ሰው ነው፣ እንደ አንድ አማኝ እጅግ በጣም የሚያሳዝን ሰው ነው እና እንግዲህ ይህች ነፍስ ፍትህ አላገኘችም የሚሉ አካላቶች አሉ። በወዳጆቹ በኩልም በቤተሰቦቹም በኩል ፍትህ አላገኘችም። ገነነ ራሱን አላጠፋም። በኑሮ ላይ በትዳር ህይወቱ ላይ ደስተኛ እንዳልሆነ እና አንዳንድ ችግሮች እንዳሉ ይፋ እንዲህ ነው ተብሎ የሚወራ ነገር ባይኖርም የሆነ ግጭት እንዳለ፣ በቤቱ ሰላም እንደሌለው አንዳንድ ነገሮች ይወራሉና ይህ ነገር አድጎ ወደ ራሱን ወደ ማጥፋት ደረጃ አድርሶታል፣ የሚሉ ወገኖች አሉ። አይ በቤቱ ሰላም ባይሆንም ራሱን ሊያጠፋ የሚችል ሰው አይደለም፣ ገነነ እንደዚህ አይነት ማንነት የለውም የሚሉ አካላቶችም አሉ እና ወዳጆቹና ቤተሰቦቹ ተመካክረው እንግዲህ ጉዳዩን ወደ ፍርድ ቤት ይዘውታል። በዚህ አጋጣሚ ጋዜጠኛ አሪያ በጣም ሊመሰገን ይገባዋል። እንግዲህ ወዳጁ ነው እና አሪያ ተስፋ ማርያም በጣም ጉዳዩን በደንብ ይዞታልና ፍርድ ቤትም አሁን ተጠርጣሪዎችን በቁጥጥር ስር አውሏቸዋል። ከተጠርጣሪዎቹ አንዷ ባለቤቱ ወይዘሮ አስቴር ናት። ሁለተኛው ደላላው ነው። ሶስተኛው ደግሞ የአረፈበት የተባለው ሆቴል ባለቤት ናቸው እና እንግዲህ ገነነ በጣም በቃ ብዙ ወዳጆች ያለው ሰው ነው። በስፖርቱ በኩል በጣም ይታወቃል። በጋዜጠኝነት ህይወቱ እጅግ በጣም ይታወቃል። መጽሐፍትን ጽፏል። በጣም ከትልልቅ ሰዎች ጋር ብዙ ኢንተርቪው አድርጓል እና የዚህ ሰው ጉዳይ እንዲህ ድፍንፍን ብሎ መቅረቱን እስከዛ ድረስ እውነትን በግሌ እኔ በጣም ጥያቄ የሆነብኝ ነበረ እና እንግዲህ እውነት ይህ ነገር የሚባለው ነገር እውነት ከሆነ የገነነም ነብስ እውነት እንድታርፍም ፍትህ ማግኘት አለበት። እና አርያና ቤተሰቦቹ እግዚአብሔር ይርዳችሁ እላለሁኝ በግሌ ምክንያቱም እውነት ፍርድን ካላገኘ፣ ይህ ሰው እውነት ራሱን ካላጠፋ እግዚአብሔር ሀቁን ያውጣለት እላለሁኝ። እና ገነነን እንግዲህ አሁን ሰሞኑን ደግሞ የፍርድ ቤቱን ጉዳይ ምን እየተካሄደ እንደሆነ እና ምን ላይ ደርሷል የሚለውን ነገር እየተከታተልኩኝ አቀርብላችኋለሁኝ። ነፍስ ይማር ገነነንም ወዳጆቹም እግዚአብሔር ይስጣችሁ እግዚአብሔር ይርዳችሁ እንግዲህ ሀቁን መድህን ለሚያውጣለት እንላለን እናመሰግናለን